ነውር ያለበትን በግ ወደ መሰዊያ እንደማይቀርቡት፣ ውሃ በመጽሐፍ ላይ በነጠበ ጊዜ ቀለሙ እንደሚጠፋ መልካም ገድልም በውዳሴ ከንቱ ትጠፋለች። የፋሲካ በግ በስውር ይበላል፣ መልካም ሥነ ምግባራትም በስውር ይጠበቃሉ። በአፏ የጎሰቆለች በባህርዋ ንጽት ትሆናለች፣ የተሰወረች መልካም ሥራም በእግዚአብሔር ፊት ትደምቃለች። እንዲህም ስለሆነ ሰውነትህን ለውዳሴ ከንቱ አሳልፈህ አትስጥ። የትዕቢት ብዛት የነፍስ ቁስል ነው፣ አፍረትንም የተሞላ ነው። የትዕቢት ትዕቢተኛ ሰው ነፍሱ ከፍ ከፍ ትላለች፣ ፈጥነም ወደ ጥልቁ ተወድቃለች። ድንጋይ ከተራራ ከተፈነቀለ ፈጥኖ ይወድቃል ይቀጠቀጣልም። ትዕቢተኛም እንዲሁ ፈጥኖ ይወድቃል፣ እግዚአብሔርም ይለያል። ለትዕቢተኛ ሰው እግዚአብሔር የፈጠራቸው ፍጥረታት ሁሉ ኃይል የሌላቸው ይመስለዋል። የነቀዘ የስንዴ ቅንጣት ለዘር አይጠቅምም። የትዕቢተኛም ሰው በጎ ስራም መቼም መመች እግዚአብሔርን ደስ አያሰኘው። ሌሊት የምታት ሕልሞችን እንዳታይ ልቦናህን ለትዕቢት አሳልፈ አትስጥ። የምትታጀር ነፍስ እግዚአብሔር ፈጥኖ ይለያታል። ምንጊዜም የአጋንንት መሳደቂያ ትሆናለች። ትዕቢተኛውን የቅጠል ኮሽታም ታውከዋለች። የቀላያት ሞገድ ነፍስን ይቀጠቀጣታል። ትዕቢት ቀድሞ መመላክተን ከሰማይ ወደ እንጦሮጦስ አወረደቻቸው። ቀላል ነፋስ ሳርን ከፍ ከፍ ታደርገዋለች። ትዕቢተኛም በውዳሴ ከንቱ ከፍ ከፍ ይላል። የተወሰው ነገሩ ሁሉ ለመልካም ስራው ቸርነትን ታሰጠዋለች። ትሕትና ለሚጠጋባት የምታስተማ ማመን ግን በትር የተግሳጽ ምልክት እንደሆነ እንዲውቴትና የመልካምነት ምልክት ነው። ዘይት መቅረዝን ያበራዋል። የፍትወት እሳትም ሴቶችን በመመልከት ትነዳለች። የማይበል የሞገድ ሁከት ያልሞላ መርከብን ይሰብረዋል። ሴቶችን መመልከትም ያልተጠበቀ ልቦናን ያውቀዋል። ማስተዋሉንም ያጨልመዋል የዝሙት ሀሳብ እንዳያውቀው የሚሻ ቢኖር ሆዱን አይሙላ። ከብዙ ሰዎች ጋር መገናኘትና ማውራትን የሚወድ ሰው የህሊና ሁከት ታገኘዋለች። የሴት ፊት መርዝን የተቀባ ሾተል ነው። ወደ ነፍስ ከገባች መርዝን ትመላታለች። የሴት ውበት በልቦና ከዘገየ ብዙ ህማም ያመጣብሃል ከዚህ ጦር ማምለጥ የሚሻ ሰው በየአደባባዩ በየበዓላቱ ከመዞር ይከልከል። ለጸሎት በመትጋት በጎ ሀብትን ሊያገኘት የሚሻ ሰው በየአደባባዩ ከመዞር በቤቱ ተቅቶ መጸለይ ይገባዋል። ውሃ በነፋስ መንፈስ ይታወቃል። ቁጡ ሰውም ክፋትን ክፋትን በማሰብ ይታወቃል። ቁጡ ሰው የምድረ በዳ የምድረ ይመስላል የዱር አውሬ ሰውን ባየ ጊዜ በጥርሶቹ እንደሚነክስ ቁጡ ሰውም ያየውን ሁሉ ቢያጠፋ ይወዳልና። አየሩን ጎም ይሸፍነዋል፣ ቁጡ ሰውም በነገረኛነቱ ልቦናውን ያጨልመዋል። ደመና ፀሐይን ይሸፍናታል፣ ክፋትን ማሰብም በጎ ሕሊናን ያጨልማታል። ለወጥመድ የተያዘ አንበሳ ታስሮ ሳለ ይታወካል፣ ቁጡ ሰውም በመኝታው ላይ እያለም ይበሳጫል። ቁጥ ሰው በነፋሳት ሞገድ የሚታወቀን መልሶ ጸጥ የሚልን ባህር ይመስላል። ለቁጥ ሰው ልዝብ ምላስ ቱም አንደበት ታረጋጋዋለች። ሻካራ አንደበት ለቁጣን ማዕበል ያነሳሳል። የቁጣ ሐሳብ በየጊዜው ከልቦና ይወጣል ይወርዳልና ንጹህ ልብ የመንፈስ ቅዱስ ማደሪያ መቅደስ ነው። ድንጋይ ወደ ንጹሕ ውሃ በወደቀ ጊዜ ባህሩን ያደፈርሰዋል። ቆቶ ሰውም በትንሽ ነገር ይበጠበጣል ይታወካል። የብልዝ ደዌ የጠራ ዐይንን እንደሚያቆሰቁለው ቆጣን ማሰብ ልብን ያቆሰቁለዋል። የቆቶ ሰው ህሊና የእናታቸውን ሆድ ቀደው እንደሚወለዱ የእፉኝት ልጆች ነው። የቆቶ ሰው ጸሎቱ መዓዛ እንደሌለው ዕጣን ነው፣ የነውር መሥዋዕት ነው። ልመናውም በቅድመ እግዚአብሔር አትደርስም ቁርባኑም ወደ ንጹሕ መሠዊያ እንደማያቀርቡት የነውር መሥዋዕት ነው። ድህነትንና ማጣትን የሚፈራ ሰው ለነፍሱ ድካም ነው። ፈተና በመጣ ጊዜ ጸንቶ አይቆምም። ብርቱ ልብ ያለው ግን ምንጊዜም ኃያልና አሸናፊ ነው። ልቦናው ያልጸና ፈሪ ግን ነፋሳት እንደሚበትኑት ታይቶ እንደሚጠፋ ደመና ነው። ድንጉዝ ሰው ድንጋጼ ባሳደደው ጊዜ እፍራት መንፈስ ወደ ልቦናው ይገባል። ደውያንን መጠየቅ፣ ወደ ወዳጆቹ መዞርና መመላለስን ሰውን ከባቱ ያወጣዋል። ጽኑ ጉንድ የሌለው ዛፍ ቀላኝ ቀላል ነፋስ ያነባውጸዋል። ፈሪ ፈሪ ሰውንም ቀላል ድንጋጤ ታውቀዋለች። ጽኑ ዛፍን አውሎ ነፋስም ቢሆን አይነቀንቀውም። ልበ ብርቱ ሰውንም ክፉ ሕሊና አያናውፀውም። ዛፍን ከቦታ ቦታ እየነቀሉ ቢተክሉት አያፈራም። ዘዋሪ ሰውም ለጸሎት መትጋት አይቻለውም። ለታመመን ሰው አንድ አይነት ምግብ አይበቃውም። ለፈሪ ሰውም አንድ ተግባር አይበቃውም። ሁሉንም ይጀምራል አንዱንም አይፈጸመውም። ለዘማዊ ሰው ፍትበቱ ባየለበት ወቅት ፈቃዱ ለመፈጸም አንዲት ሴት ተበቀዋለች። ለፈሪ ሰው ግን አንድ ቤት አይበቃውም። ፈሪሳው በየጊዜው በር በሩን ያያል። ለዘማዊ ሰው ፍትበቱ ባየለበት ወቅት ፈቃዱ ለመፈጸም አንዲት ሴት ተበቀዋለች። ለፈሪ ሰው ግን አንድ ቤት አይበቃውም። ፈሪሳው በየጊዜው በር በሩን ያያል። አጋንንትም ፍርሃቱን ያውቃሉና የሚያስደነግጡ ምትሃቶችን ያሳዩታል። ደጋግማውም ይመላለሱበታል። የደጁ መወርወሪያ በተነጋነቀ ቁጥርም ፈጥኖ ደንግጦ ይነሳል። ድምፅንም በሰማ ጊዜ በመስኮት ይመለከታል። መጽሐፍንም መመልከት በጀመረ ጊዜ ፈጥኖ ይተበባል። ገጹንም ያሳስተዋል። እጆቹንም ዘርግቶ አይኖቹን ከመጽሐፉ መልሶ ወደ ግርግዳው ይመለከታል። ከዚያም ደግሞ ተመልሶ ጥቂት አንብ ብራናውን ወይም ወረቀቱን መስመሮቹን ሳይቀር መቁጠር ይጀምራል። ወዲያውም ደግሞ መጽሐፉን ከርኖ በትራሱ አስቀምጦ ጤና የጎደለው የቅጀት እንቅልፍን ይተኛል። ቆይቶም ተጸሎት ፍቅር ያይደለ ረሃብ ከእንቅልፍ ያነቃዋል። ድዊ ከባድ ሸክም መሸክም እንደማይችል ድንጉጽ ሰውም የእግዚአብሔርን ፈቃድ ለመፈጸም ግድ የለውም። ቂም የነፍስ የጨለማ መጋረጫዋ ነው። ይህውም ለክፉ ክፉ መመለስን ከመውደድ የሚመጣ በቀል ነው። ከተበቀለ በኋላ ግን በጸጸት ጅራፍ ይገረፋል። ቂምስ ምን ተመስላለች? ትለይ እንደሆነ የእናታቸውን ማሕፀን የሚበሉ የትሎችን ልጆች ተመስላለች ብዬ እመልስልሃለሁ። የልብ ቂም በቀልን ያወርሳል። በቀልም አጥንትን ይሰብራል። የልቦና ቂም በጎ ሥነ ምግባራትን ሁሉ ያጠፋቸዋል። ቂም በእውነት እግረ ነፍስን እንደ ወደደች እንዳትራመድ የሚገታ የሚጎዳ ማሰሪያ ነው። ቂም ለእግዚአብሔር የሚገባውን ሁሉ ከማድረግ ለማድረግ እንድናቋረጥ ያደርጋል። ቂም የዚህን ዓለም ሐሳብ በመፈለግ በጠማማ ጎዳና እንዲቆሙ ያደርጋል። የልብ ፍላጎት በቂም ገመድ ታስሯልና ጁባን የለበሰ ወርቦርቲን ይደፋ። ሰው የተወረወረ ጦር፣ የተነቀነቀ ዘገር፣ የሰረረ ቀስት እንደ ማያገኘው እግዚአብሔርን የሚፈራ ሰውንም ቂም ወይም በቀል አያገኘውም። ቂም በልቦናው ያደረበት ሰው ከበቀል አይርቅም። ከዓለምም መራቅ መመንን አይቻለውም። እርሱ በቂም ሆኖ ሌሎችን የሚገስጽ ራሱንም ንጹሕ እንደሆነ የሚያስብ የተናቀ ወራዳ ነው። ዓለምን የናቃት ሰው ዘወትር ደስተኛ ነው። ቂምና የልብ ፍትወት ከጸና ዘንድ ግን ወደ አፍቀሮ ንዋይ ይወስዳል። ጥሪት ቁሪትን፣ ገንዘብን የማይወድ ሰው ግን ፈጽሞ ደስ ይለዋል። በምንም በምን ስለ እርሱ አይጨነቅም። የጠቢብ ሰው መታሰብ በሁሉ ዘንድ ያማረ የተወደደ ነው። ቂምና የልብ ፍትወት ግን ደካማ ነው። ይህ ዓለም የፈረሰ የበሰበሰ የከፋ የከረፋ በድም ነው። ይህን ዓለም የሚፈልገውም ውሻ ነው። ክፉ ዘመን በመጣበት ጊዜ ከሰው ተለይተ ራቅ የበቃ ጻድቅ ሰው ነው እንዳይሉ። እገሌ ጥሩ ሰው ነው፣ እገሌ ባልንጀራዬ ነው፣ እገሌ ክፉ ነው አትበል። ለሰው መልካምነት የለውምና፣ የሰውንም ልቡን የሚያውቅ የለምና። ሰው ከሚቀርብህ ሊንቶች ቢቀርቡ ይሻልሃል። የፈራ ድኗል፣ የታበየ አዝኗልና። የተራራ ፈሳሾች በምንጭ ያልቃሉ፣ የሰው ሕይወቱም በዕለታት ያልቃል። ትድህ ዘንድ እውነትን ተናገር። ክፉ እንዳያገኘ ሐሰትን አትናገር። ዳግመኛም እንዴት አሉ ተናግሯል እንዲ አካርቤ እስክ ትመረረ